ኢየሱስ ክርስቶስ ከተወለደባት ቤተልሔም ከተማ እስከ መስቀል የዋለበትና ትንሣኤ ያደረገበት ድረስ ያሉ ስፍራዎች በእምነቱ ተከታዮች ዘንድ ቅዱስ ስፍራ ተደርገው ትልቅ ከበሬታ አላቸው። የድነትና የማስተማሪያ ስፍራም ሆነው ዘመናትን ይሻገራሉ። በገና በዓል ቤተልሔም በርካታ ጎብኚዎችን ስታስተናግድ፣ በትንሣኤ ሰሞን ደግሞ ከተለያዩ ዓለም አቅጣጫዎች በርካታ የእምነቱ ተከታዮች ወደ ስፍራ ያቀናሉ። ከኢየሩሳሌም ወጣ ብሎ በተራራማና ኮረብታማ ስፍራ ስለሚገኘው በእምነቱ ተከታዩ ዘንድ ደግሞ ትልቅ ከበሬታ ስለሚሰጠው ጎለጎታ ወይም ቀራኒዮ ልንነግራችሁ ወደድን። ጎለጎታ ከ2000 ዓመታት በፊት ኢየሱስ ክርስቶስ በመስቀል ላይ የዋለበት ከዚያም የተቀበረበትና ሞት እንድል አድርጎ የተነሳበት የትንሣኤው ብስራት የተበሰረበት ቦታ ነው። ጎለጎታ የሚለው ቃል በብራይስጥ የራስ ቅል የሚል ትርጓሜ ሲኖረው ይህም በመጽሐፍ ቅዱስ ኢየሱስ ክርስቶስ ለሰው ልጆች ድነት ሲል የራስ ቅል በሚባል ስፍራ ተወስዶ መከራን እንደሚቀበል ተጽፏል። ዛሬ ጎልጎታ ከጥንታይቷ ኢየሩሳሌም በስተ ሰሜንና በዋናው የምስራቅና ምዕራብ መንገድ የሚገናኝ ስፍራ ነው። አሁን ላይ በቦታው አብያተ ክርስቲያናት የሚገኙ ሲሆን ስነ ስቅለቱን የሚያሳዩ ምልክቶች ሃይማኖታዊና ታሪካዊነታቸውን የጠበቁ ቅርሶችም ይገኛሉ። በቤተ ክርስቲያን ውስጥ ጎብኚዎች የኢየሱስ ክርስቶስን መቃብርና በመስቀል ላይ የመዋሉን እንዲሁም ከመቃብር እስከ ትንሣኤው ያለውን ታሪክ እንዲረዱ ተደርጎ በኪነ ሕንፃዊ ጥበብ አምሮና ተጠብቆ ይገኛል። ዋሻዎች፣ አለቶች በዘመኑ የተጻፉ ስቅለትና ትንሣኤውን የሚያሳዩ ጽሑፎችም በዚሁ ስፍራ ተከትበው ይገኛሉ። በትንሣኤ ሰሞን በዓሉን ለማክበር የሚያቀኑ የእምነቱ ተከታዮች ቁጥር እጅጉን የሚለቅ ሲሆን ከተለያዩ ዓለም ሀገራት የሚመጡ የእምነቱ ተከታዮች እንዲሁም ሌሎችም ጎብኚዎች በልዩ ልዩ ሃይማኖታዊ ስርዓቶች የሚከበረውን የኦሳህናን ስቅለትና የትንሣኤን በዓል በድምቀት ያከብራሉ። ስፍራው ከሃይማኖታዊ ስፍራነቱ ባሻገር በየዓመቱ በሚሊዮን የሚቆጠሩ ጎብኚዎችን በማስተናገድ በኢየሩሳሌም ቀዳሚው ስፍራ ነው።